ጽናት ድራማ ላይ እንግዲህ በክፍል 41 ቤቲ የያዘችበት የጽናትን ቪዲዮና ፋይል የያዘችበት ፍላሽ እንግዲህ ሰራተኛዋ አጥባባት ጮቤ እየረገጠች እና እየሰናደደች ነው። ጭራሽ በቢላዋ አንገቷ ልትላት ምንም አልቀራት። እኔ ግን ይሄ ድራማ ቤቲ ከመጣች በኋላ በጣም እየደብረኝ እና እየናደደኝ ነው። ለማንኛውም ኪራ ሲሰቅር የሚያዝናናው ሰው አለ እንዴ? ኪራ እንግዲህ ነገሮች ተወሳስበው በጣም በዝ ነው የሚለው። ኪራ እንግዲህ ሲናደድ እንደምታቆ ማድረግ በመጠጥ ነው፣ ነገሮችን መርሳት የሚፈልገው። እንግዲህ እዛ እየጠጣ አንዳንድ ነገሮችን ናሆምን ጠቆም ነው ያደርገው ሞ ናሆም ቦዛዛ ነገር ስለሆነ ማስተዋል አልቻለም። ሁሉም ነገር ማደርገው ለጽናት ብዬ ነው ብሎት ነበር፣ ግን ደግሞ ማለት ብሎ ዝም ብሎ ነው ያለፈው። ጽናት ግን በጣም ተጠራጥራለች። በተለይ የሆነች ሴት ደውላ ኪራ ሁሉን ነገር የሚያደርገው ላንች ብሎ ነው ከኪራ አትራቂ ያለቻት ሴት ማን እንደሆነች እስኪ ገምቱ። ሰራተኛዋ ትመስለኛለች። በሰራተኛዋ በኩል መልእክት እየደረሳት ይመስለኛል ከዚህ ነገር እንድታመልጥና እንድትጠራጠር ከኪና ጎን እንዳ እንዳትርቅ ተስፋ እንዳትቆርጥ ማስጠንቀቂያ እየሰጠቻት ይመስለኛል። ማን ትሆን የደወለችው? እንግዲህ ጽናት፣ ያው ሰራተኛዋ፣ ጽናት እያሳዘነቻት ነው። ለአንቺ ይህን ነገር በማድረጌ በጣም ተጸጽቻለሁ። በተለይ ደክሞኛል፣ ውሃ ደፍታቢ ነው ስትላት፣ ሂጂ አረፍ በይ ስትላት፣ ሰራተኛዋ ልቧ እየራራላት ነው። ቤቲ እንግዲህ ያዘዘቻትን ቅጥረኛ ነገሮችን እንድትፈጽምላት ያዘዘቻት ትን ሴት እያንጓጠጠቻት ነው፣ እየሰደበቻት ነው፣ በልጇ እየመጣችባት ነው። ሰራተኛዋ ደግሞ እሰራልሻለው እያለቻት ነበር። ይሄን ነገር የእውነት የምታፈራርጠው ይመስለኛል። እና የቤቲ መጨረሻ እንግዲህ ምን እንደሚሆን አይታወቅም። ፈላሹ እንደጠፋ ነግራታለች። ስለዚህ ነገር ለጽናት ከነገረቻት ደግሞ ከጽናት ጋር ሆና ቤቲ መጨረሻ የሚያምር አይመስለኝም። ጽናት እና ኪራ መቼም እንደማይለያዩ ግልጽ የሆነ ነገር ነው። ጽናት እንግዲህ ሰራተኛ ሆና ገብታለች። ሰራተኛ መሆን እፈልጋለሁ ብላለች። ኪራ እዛ እንድትቆይ አልፈለገም። ምክንያቱም ቤቲ ምን እንደምታደርጋት ስለሚያውቅ ከዛ በፊትም መድኃኒት ሰጥታ ያረገዘችው ልጅ እንዲወርድ ያደረገች ሰው ህይወቷ እልታጠፋበት እንልታጠፋበት ስለምትችል በጣም ፈርቷል። ለኪራ እንግዲህ ለጽናት ብሎ ብዙ ዋጋ እየከፈለ ነው። ከአሁን በፊት ቢያንጓጠጣትም ቢሰድባትም ቢያንቋሻሻትም አሁን ግን ለእሷ ብሎ ብዙ መስዋዕት እየከፈለላት ነው። ሰላም ውዴ ቻናለ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። በነገራችን ላይ ጽናት ድራማ ማለት ነው፣ እኛ በተለይ በተለይ ማዳም ቤት የምንሰራ ኢትዮጵያ ሰው ቤት የምንሰራ ሰዎች በቃ በጠቅላላ እኛን በደንብ ነው የሚወክለው። በቃ እኛን በደንብ ይወክላል ብዬ ነው ማስበው። በቃ ከአሁን በፊት በተለይ ሰው ቤት የሰራችሁ አሁንም እየሰራችሁ ያላችሁት በቃ የእኛን ህይወት ቁልጭ አድርጎ የሚያሳይ ነው። ስንቶቻችንን ነን አለም እንዴ ናችሁ እኔ የአሰሪዎቻችሁን ልጅ ያፈቀራችሁ፣ አለቃችሁን ያፈቀራችሁ፣ ከምትሰሩበት ቤት በጣም የምትወዱትን ሰው አይታችሁ ያያችሁትን ሰው በጣም ወዳችሁት፣ እሱም ወዷችሁ ግን ደግሞ በኢኮኖሚ ምክንያት እናንተ ሰራተኛ፣ እሱ ደግሞ ያሰሪያችሁ ልጅ ስለሆነ ስንቶቻችሁ ነው የምትወዱትን ሰው ያጣችሁ? እኔ ጥለብኝ አያውቅም፣ ሰው ቤትም በደንብ አልሰራውም እዚህ ሀገር እንጂ። ግን ደግሞ ብዙ ልጆች ያሰሪያቸውን ልጅ አፍቅረው እሱም አፍቅሯት ግን ደግሞ ቤተሰቦቹ ስለማይፈቅዱለት እንደዛ ስለማይወዱ የተወው ስንት ስንት ሰው አለ፣ ያጣም ሴት አለ። ስለዚህ እነኪራ እንግዲህ በጣም ብዙ ነገር ያስተምራሉ። አንዳንድ ሴቶች ደግሞ ልክ እንደ ቤቲ ወንዶች እየጠሏቸው ሳይፈልጓቸው ሌላ ሕይወት ሲጀምሩ ደስ የማይላቸው በግድን የንውደደኝ በግድን የናግባኝ የሚሉ ሴቶች ስንቶች አሉ፣ ስንቶች እና ከዚህ ድራማ በጣም ብዙ ነገር ትማራላችሁ። ማትከታተሉት እንድትከታተሉት በደንብ ነው የምጋብዛችሁ። ምክንያቱም በጣም ስለሚያስተምር ሁላችንም ላይፍ ውስጥ ያለ በተለይ በአሳሪና በሰራተኛ መካከል ያለው በቃ የሁላችንም ላይፍ ስታይል የሚያሳይ ድራማ ነው ማለት ነው። እኔ በጣም ነው የሚመቸኝ በነገራችን ላይ በተለይ የኪራና የጽናት ፍቅር በየጊዜው የሚያገኙ እንቅፋት እየተወደዱ የሚገለፋፈጡት ነገር፣ ኪራው ላይ ጸባዩ ተቀይሯል። ጽናትን እያስመሰለ ልክ እንደሚጠላት አስመስሎ መሳደብም ውጭልኝ ማለት ጀምሯል። ይህን ያየችው እንግዲህ ቤቲ በጣም ደስ እያላት ምክንያቱም በእሷ ፊት ስለሆነ እንደዛ ሚላት እነምሩም ሁላቸውም ጠርጥረዋል የሆነ ነገር እንዳደረገ። በተለይ የመጣች የጽናት ጓደኛ ደግሞ ወይኔ እንዴት ደስ እንደምትል ከመልኳ ካነጋገሯ፣ ሙድ ስትይዝ ደግሞ ትምቸኛለች። በቤቲ ሙድ እያያዙባት ነበር። ይሄ ግን ቤቲ ሁለ ነገሯን የሚያናድደኝ ምን እንጀስ ነው አንዳንድ ሰው ኮ ማለት ነው መልኩንም ከለሩንም ሁሉ የሚያጠፋበት የሚሰራው ስራ ነው። እንደውም በጣም ማስጠሉ ነው የምትመስለኝ። ከዛ ቤት ከሚሰሩት ድራማ በቃ ቤቲ ከነ መልኳ፣ ከነ አቋሟ፣ ከነ ንግግሯ ምንም የማይጠፍጠኝና እንጨት እንጨት ምት እንደው ብትቀልድና የዋብቱን ሁሉን ደስ ምትለኛ አይመስለኝም። እና ቤቲ በጣም ነው የምታናድደኝ ከሁሉም በላይ። እና አሁን ግን የሆነ መላ መፍጠር ፈልገዋል። የሆነ ነገር አስበው እንግዲህ ከጓደኛው ጋር ጽናት ሰራ ሰራተኛ ሆኜ መግባት ፈልጋለሁ ከዚህ ቤት አልወጣም በማለት እንግዲህ ቦርሳዋን ይዛ ተመልሳለች። ይህን ያየችው ቤቲ ደግሞ እየሰናደደችና እየተንጨረጨረች ኪራን እንግዲህ በአይኗ እየጠቀሰችው ነበር፣ ከዛ ቤት እንዲያስወጣት እስከ መጨረሻው ማየት እንደማትፈልግ እየነገረችውን ነበር ማለት ነው። ኪራም እንግዲህ እንድትወጣ ለጽናትን ቢነግራትም እሷ ግን አልወጣም ብላለች። ምክንያቱም ከዛ በፊት ደውላ የነገረቻት ሴት ከኪራ አተራቂ ስላለቻት እሱን ነገር እያምሰለሰለች ስልኳንም ጀመረሽ ነበር ልትጠይቃት፣ ምን እንደሆነ፣ ምን እንዳደረጉ ሁሉንም ነገር ለማጣራት ግን ደግሞ ስልኳ ስለተዘጋ ማወቅ አልቻለችም። እንግዲህ ጽናት ሰራተኛዋ ሆና ብዙ ነገሮችን ማጣራት እየፈለገች ነው። እያወራቻት ነበር፣ እየተገናኙም ነበር። አሁን ግን ሰራተኛዋ ሁሉንም ነገር እንደምትነግራት እርግጠኛ ነኝ። ይህን ገንዘብም እነኪራ እንደሚከፍሏት ልጃቸውንም እንደሚያሳክሙላት እርግጠኛ ነኝ። ሰራተኛው ውድ አይደለም ይህ ነገር እያደረገች ያለችው ቤቲ ግን ያፈላሽ ስለጠፋ በጣም ደስ ብሎኛል። ምክንያቱም ፍላሹ ነበር ማስፈራሪያው። ኪራ የምታስፈራራው በዛ ፍላሽ ነበር። ያ ፍላሽ ደግሞ እንደጠፋ ለኪራ እች ሰራተኛዋ ከነገረችው ከዛ በኋላ ሁሉም ነገር ያበቃል። ኪራ ቤቲን ከዛ ቤት ምንጥቅ ቀርጉን የሚያወጣት ሁላቸውም በጣም ጠልተዋታል። በጣም እየተናደዱባት ነው፣ ግን ደግሞ ምንም ማድረግ አልቻሉም። ምክንያቱም ኪራ ነው ያመጣት፣ ቤቱ የኪራ ስለሆነ ሰው ኪራ ያመጣት ደግሞ ለጽናት ብሎ ይሄን ሁሉ ዋጋ እየከፈለ እንደሆነ እነሱ አያውቁም። በነገራችን ላይ ነገሮችን ለሰው ሼር ማድረግ ነገሮችን ያቀለልናል። እሱ ግን ነገሩን ሼር እያደረገ ሳይሆን ብቻውን እየተጋፈጠ ነው ያለ ማለት ነው ሰው አሁን ግን ጽናት እዛ ከሄደች እሱ ቢገፋትም ቢገፈትራትም ያልሆነ ነገር ቢያደርግም ቤት የሆነ ነገር አድርገው እንጂ ወዶ አይደለም። እኔ እንደዚህ የሚገፋኝ ጠልቶኝም አይደለም እንደዚያ የሚወደኝ ሰው ባንዴ እንደዚህ ሊጠላኝ አይችልም፣ በማለት እንግዲህ ጽናት ከራሷ ጋር እየተከራከረች ነው። አንዳንዴ ደግሞ የእውነት ጠልቶኝ ይሆናል የሚል ሀሳብ በጭንቅላቷ ሽው ይልባታል እና ብቻ ውዝግብ ውስጥ ናት። ግን ደግሞ አብዛኛው ነምሮም ሆነ ጓደኛዋ የነገሯትን ነገር እያያዘች ነው። የሆነ ነገር አድርገው ነው፣ ቤት የሆነ ነገር አድርገው ነው እያሏት ስለሆነ እሷም ወደ ማመን መታ። እንግዲህ እቤት ሄዳለች ማለት ነው። እቤት ሄድች ማለት የምታደርገውን የምታወራውን ነገር ሁሉ ለመከታተል እንዲመቼ ብላ ነው እንግዲህ ስራ መስራት ፈልጋለሁ ብላ እዛ ቤት የገባቸው ቤት የሚያውስ ጸባይዋን እያስተካከለች ስላልሆነ ከሰራተኛዋ ጋር ሰጣ ገባ ውስጥ ስለሆኑ ነገሮችን ብታ በላሽባት ሰራተኛዋ ናት፣ ይህ ቤቲን ማለት ነው። እና በቀጣይ ክፍል እንዲ ቤቲ ከዛ ቤት ተመንጥቃ ወታ ማየት እፈልጋለሁ ማለት ነው። ጽናትና ኪራ ደግሞ እንደ ባለፈው እንደ መጀመሪያ ፍቅራቸውን የሚያጣጥሙበት ጊዜ ይመጣል ብዬ አስባለሁ። በቀጣይ ክፍል እንግዲህ ጽናት እዛ ሁነ ነገሮችን ታጠናለች። ሰራተኛዋ ደግሞ ለጽናት ፍላሹ እንደ ጠፋ ትነግራታለች። ሶ ኪራንም እንግዲህ በደንብ ካጣሩትና ከጠየቁት በእርግጠኝነት ምን እንደተፈጠረ በደንብ ያስረዳቸዋል። በደንብ ካስረ ያስረዳቸው ደግሞ እነዚህ ሁለት ሴቶች በአንዱ ነው ያግዙታል ብዬ አስባለሁ። ብቻ ቀጣይ ክፍል አብረው እንደሚመጡ እርግጠኛ ነኝ። ቤቲ ከዛ ቤት ተወጣለች ብዬ ነው አስበው፣ ግን ደግሞ አንዳንድ የምጠረጥረው ነገር በዚህ ላይ ደግሞ ሶሲ እንዳትመጣና ነገሮችን የበለጠ እንዳታባብሳቸው ብዬ እፈራለው። ዞሮ ዞሮ በቀጣይ ክፍል እንግዲህ ጽናት እዛ ቤት ካለች ነገሮች ይስተካከላሉ ብዬ አስባለሁ። ሶስት ከዛው ድረስ ሰላሙኑ ቀጣይ ክፍል ምን ይፈጠራል የሚለውን ነገር አብረን ይሆናል። ውጭ ልኝ እያላስ ነበር ኪራ እንግዲህ ጽናት ተቀይማ ተወጣ ይሆን ወይስ ደግሞ እዛው ነገሮችን ትጋፈጥ ይሆን? ቤቲ ደግሞ ያሰበችው ነገር ይሳካላት ይሆን ወይስ ደግሞ ይሄ ፍላሽ ጠፍቶ ሰራተኛዋን ቁም ሰቅሏን ታዋጣት ይሆን? ምን ይፈጠራል? በቀጣይ ክፍል ምና ይሆናል? ባይ ባይ። ወዳቸዋል።